ኢትዮጵያ መለመን የለባትም፣ ልጆቿ ተክተው ሰርተው ከልመና ራሳቸውን መገላገል አለባቸው የሚለው እምነት ፍሬ እያፈራ መጥቶ ዘንድሮ 23 ሚሊየን ኢትዮጵያውያን ከሴፍቲኔት ተረጂነት ነፃ ወጥተዋል። ኢትዮጵያ የግብርናውን ዘርፍ በማነቃቃት ከረጅም ዓመታት የውጭ እርዳታ ጥገኝነት ለመላቀቅ በዘላቂ የግብርና ስራ በዘመናዊ ቴክኖሎጂ ምርታማነትን ማላቅ፣ ምርትን ማብዛት፣ ብሎም የተመጣጠነ ምግብ አቅርቦትን ለማሻሻል እየሰራች ትገኛለች። ይህ የግብርና ስራ ውጤት የተመዘገበው በአገር አቀፍ ደረጃ በተደረገ ርብርብ አማካኝነት ነው። ግብርናውን ከዝናብ ጥገኝነት አላቆ ከባህላዊ የበልግና መኸር እርሻ ማሻግሮ የበጋ መስኖ ልማትን በአገር አቀፍ ደረጃ በማስፋት ምርታማነት አድገዋል። ባልተ የተለመዱ አካባቢዎችም በበጋ ማምረት ተችሏል። ግብርና በአጠቃላይ ኢትዮጵያ ውስጥ መስመር ይዟል። ግብርና አርሶ አደሩ ኤክስቴንሽን ባለሙያው፣ በየወረዳው በየዞን ያሉ አመራሮች ገብቷቸው በእውቀት ሰፊ ስራ ጀምረዋል። በምግብ ራስ መቻል ኢትዮጵያ ውስጥ አሳክተናል። በሚቀጥሉ ጥቂት ዓመታት ከውጭ የሚገቡ እርዳታዎች እናመሰግናለን የምንልበትን ጊዜ በጣም እናቀርበዋለን። አሁንም እንችላለን። እርዳታ እናቆማለን፣ እናመርታለን፣ እንበላለን፣ እንሸጣለን። ይህ ግን በቂ አይደለም። ግብርና በባህሪው የኢንዱስትሪ ግብአት ስለሆነ ለኢንዱስትሪው አስቻይ የግብአት ኢንቫይሮንመንት መፈጠሩ ማረጋገጥ አለብን። አርሶ አደሩ የግብርና ማሽነሪዎችን በቀላሉ እንዲጠቀም ማድረግ እና የኩታ ገጠም አስተራረስም የምርትና ምርታማነት እድገቱን በእጅጉ እንዲጨምር አድርጎታል። ይህ ክላስተር በጣም ከመጣ ወዲህ በቃ አንድ ጊዜ በአጨዳም ኮምፒውተር ይመጣል፣ ከዛም በኋላ ያጭዳል። በዚህ በጣም በጣም ልውጥነት አገኘን። በጣም ምርጥ ነው። በቃ ቡቃያ፣ ምርጥ ቡቃያ ነው። ይሄው እንደምታዩ በጣም ደስ የሚል ነው። አቡካዶ ከዚህ በፊት በየጓሮ ውስጥ እንሰራለን። ጓሬ ውስጥም አለ ያ ተሞክሮ ወደ ክላስተር ዞሮ ክላስተሩ ደግሞ እያደገ መጥቶ ወደ መቶ ሰማኒያ ዘጠኝ ገበሬዎች ሆነን ወደ ሁለት መቶ ሄክታር ላይ እያለማን ነው እና አሪፍ ውጤት ነው። ሙዝም የሙዝም ክላስተር አለን። በቤተሰብም ደረጃ ኢኮኖሚም አሪፍ ነው። እስካሁን ውጤታማ እየሆንን ነው። በአረንጓዴ አሻራ መርሃ ግብር እንዲሁም በሌማት ትሩፋት የተሰሩ ስራዎች የምግብ ሉዓላዊነትን የሚያረጋግጡ ስለመሆናቸውም ተገልጿል። የእርሻ መሬትን አሁን ከ17 ሚሊዮን ሄክታር ወደ 30 ሚሊዮን ሄክታር በላይ አድርሰናል። በአመት ሶስት ጊዜ መስኖን ጨምሮ በልግና መኸር በኩታገጠም እርሻ ጨምሮ ማምረት ችለናል። ይሄ በብዙም አምርቶ በቂ ምርት ገበያ ውስጥ እንዲኖር ሰው በልቶ እንዲያድር የማድረግ ጉዳይ ነው። የሌማት ትሩፋት ከመጀመሩ በፊት የወተት ምርታችን በአመት 3 ቢሊዮን ሊትር ነበር። አሁን በልማት ትሩፋት በተሰራው ስራ የወተት ምርት ወደ 13 ቢሊዮን ሊትር የደረሰበትን እናያለን። ይሄ እንግዲህ እየተመጣጠንና የበለጸገ ምግብ ከማቅረብ አንጻር አገራችን የሰራችው ስራ ነው። በግብርናው ዘርፍ የተመዘገቡ ስኬቶች ለአጠቃላይ ኢኮኖሚያዊ እድገት ከፍተኛ አስተዋጽኦን አበርክተዋል። ባለፉት ዓመታት በግብርናው ዘርፍ የተመዘገቡ ውጤቶችን ብንመለከት የስንዴ ምርት ከ2010 ወዲህ በአምስት እጥፍ ጭማሩን አሳይቷል። የሩዝ ምርትም በዚሁ በተመሳሳይ ዓመት ከ42 እጥፍ በላይ ስለማደጉ መረጃዎች ያመላከታሉ። የግብርናው ዘርፍ እድገት ለኢንዱስትሪውም የጥሬ ቃን በስፋት እንዲያቀርብ አድርጎታል። ግብርናው ኢትዮጵያ ከተረጅነት ለመላቀቅ የምታደርገውን ጉዞ በዋናነት እያገዘ ይገኛል። ለዚህ ደግሞ የዓለም አቀፉ ማህበረሰብ ኢትዮጵያን ምሳሌ ማድረጉና ማመስገኑ ምስክሮቹ ናቸው።